የህዳሴን ግድብ የሚተካከል ለሰላማዊ ዓላማ ብቻ የሚውል የኒውክለር ፕላንት በቅርቡ ስራ ትጀምራለች። ኒውክለር ቴክኖሎጂ ስ ኤሚን ር ስንግን f ሪ ርስ ፕይ ተር mgን የኒውክለር መድኃኒት ሕክምና ዘዴ የተፈለሰፈበት ጊዜ ከውል ባይጠቀስም በ1896 በሄንሪ ባንክ ወ ሬዲዮ አክቲቭ ቅኝት በኋላ በሙከራ ጎይቶ በ1946 ሬዲዮ ስቶ በኦክሪጅ ብሔራዊ ላቦራቶሪ ለሕክምና አገልግሎት በመስጠት ለመጀመሪያ ጊዜ በዓለም አቀፍ መድኃኒት ቁጥጥር ደቡብ አፍሪካም በኒውክለር ቴክኖሎጂ ቀደምት ከሆኑ የዓለማችን ሀገራት አንዷ ስትሆን ለመጀመሪያ ጊዜ በ1948 ሬዲዮ ስቶፕስን ሀገር ውስጥ በማስገባትና በ1952 የፕሪቶሪያ ጠቅላላ ሆስፒታል የሕክምና አገልግሎት አውሎታል። ከደቡብ አፍሪካ በስተቀር የአፍሪካ ሀገራት ሀገራችንን ጨምሮ በኢኮኖሚውና ቴክኖሎጂው ዘርፍ ካልታደሉት የዓለማችን አህጉራት ቀዳሚነን ብንል ማጋነን አይሆንም። የመጀመሪያም ከፍተው የነበረው የሬዲዮሎጂ ፋሲሊቲ ዲሸሊቢች በአይነቱ ደቡብ አፍሪካ ላይ የመጀመሪያ የሆኑ ማሽኖች ያሉበት እንደሆነ ከዚህ በፊት ጎብኝቻቸዋለሁ። ዛሬ ይመረቃል የተባለው ፋሲሊቲ የኒውክለር ሜዲሲን ፋሲሊቲ፣ በጣም የገረመኝ ነገር በኛው ሀገር ልጅ በወዳጃችን በዜጋችን ደቡብ አፍሪካ ውስጥ ለመጀመሪያ ጊዜ የሚባሉ አዳዲስ የኒውክለር ሜዲሲን ቴክኖሎጂ የሕክምና መሳሪያዎች አሁን ያቋቋምከው ፋሲሊቲ ብቸኛ እነዛ ማሽኖችን አስመጥታል ይባላል። እውነት ነው ይሄ ለመሆኑ? በቅርቡ ጊዜ ወዲህ ግን ኢትዮጵያ በሁሉም ዘርፍ እጅግ ፈጣን ለውጥ እያሳየች ትገኛለች። ለመጀመሪያ ጊዜ ኒውክለር ቴክኖሎጂን ለኃይል አቅርቦት ለመጠቀም በሩሲያ ጋር ስምምነት ማድረጓ የሚታወቅ ነው። ብዙ ኢትዮጵያውያን ወገኖቼ ብዙ ኢትዮጵያ ስደተኞች በጣም በጣም ከልክ ያለፈ ጎበዞች ናቸው። በጣም የምተማንባቸው ወገኖች ናቸው። የእድገት ረሃብተኞች ናቸው። የዛሬው እንግዳችን በህክምናው ዘርፍ በደቡብ አፍሪካ ውስጥ ከሁለት አስርት ዓመታት በላይ በማስተማር በምርምርና ለዘርፉ እድገት ትልቅ አስተዋጽኦ ያበረከቱና እያበረከቱ ያሉት ፕሮፌሰር ዶክተር ፍቃድ አድማሱ ገብረ ማርያም ናቸው። እውነት በዛ የኒውክለር ሜዲሲን ቴክኖሎጂ ዘርፍ ያንተ ማሽኖች በዚህ ሀገር ለመጀመሪያ ጊዜ ያስገባኸው በአሁኑ ሰዓት እንደውም ብቸኛው ባለቤት አንተ ነህ ማለት ነው። ትክክል። በነጥብ ደረጃ ከሚሊሜትር ያነሰ ካንሰር ፒክ ማድረግ እንችላለን። እጅግ ቁጥር ብዙም በእኛ በኢትዮጵያ ዘንድ የማይታወቁትም ፕሮፌሰር